ሰላም ጤና ስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊ ፈጣን መረጃዎች እንዲደርሷችሁ ቻናላችን ላይክ፣ ሸርና ሰብስክራይብ ማድረጋችሁ እንዳትረሱ እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የአማራ ፋኖ ብሔራዊ ኃይል አፋብኃ በከፍተኛ ወታደራዊ ድል ላይ ሆኖ የወንድ በር ያለውን የምሕረት አዋጅ አውጀዋል። ለብልጽግና ጥምር ጦር የወንድ በር ያለውን እድል ሰጥተዋል። እድሉን ካልተጠቀሙበት እርምጃው የከፋ እንደሚሆንም አሳስበዋል። ለመሆኑ የፋኖ ኃይሎች የከፈቱት የወንድ በር ምንድን ነው? ጥሪውን ለማስፈጸምስ ያደረጉት ዝግጅት ምን ይመስላል? የሚለውን ማብራሪያ በዜና እወጃችን ይዘነዋል። የአፋሕድ ዋና ሰብሳቢ አርበኛ እስክንድር ነጋ ከሸዋ ተራሮች ላይ በወቅታዊ ጉዳዮች ላይ መልእክቱን አስተላልፈዋል። አርበኛው ያስተላለፈው መልእክት ምንድን ነው ለሚለው ሰዓቱን ጠብቆ የሚቀርብ ሌላኛው መረጃችን ነው። በጎንደር የውጊያ ቀጠናዎች ውጤታማ የተባለለት የደፈጣ ጥቃት ተፈጽመዋል። መነሻውን ከደብረ ታቦር አድርጎ በጉዞ ላይ በነበረው የብልጽግና ሰራዊት ላይ የተፈጸመውን የደፈጣ ጥቃት በተመለከተ አርበኛው ቀጥታ ከግንባር መረጃውን ያደርሰናል። ጠቅላይ ሚኒስተሩ ጅጅጋ ገብተዋል። የጉዟቸው ዓላማ ሌላ ቢሆንም ያገዛዙ ልሳናት በሶማሌ ክልል የነዳጅና የተፈጥሮ ጋዝ ፕሮጀክቶችን ማስመረቅ በሚል በመለፈፍ ተጠምደዋል። ከዚህ ፕሮጀክት ምረቃ ጀርባ አብይ ለኦህዴድ ብልጽግና የራስ ምታት የሆነውን የሙስጠፌ ኡመር ካቢኔን ለማስታገስ እንደሆነ የተመለከተውን ዝርዝር መረጃ በሰፊው ቃኝተነዋል። ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ዳግም መክረዋል፣ ስምምነት ላይም ደርሰዋል። ስምምነቱንም ለኢትዮጵያ ተጨማሪ የቀይ መብራት ምልክት ነው ተብሏል። በአፍሪካ ቀንድ ዜና ትንታኔያችን ዳሰነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የዕለቱ ሰበር የግንባር መረጃ ወደ ሆነው ዜና ወጃችን እናመራለን። የአማራ ፋኖ ብሔራዊ ኃይል አፋብኃ የወንድ በር ያለውን የምህረት አዋጅ አውጀዋል። በዘመቻ አርበኛ አደማሊ አባናደው በርካታ ቀጠናዎችን ነጻ ያወጣው አፋብኃ ምስራቅ አማራ ቀጠና መኔልከዝህ በዛሬው ዕለት የንጉስ ሚካኤል አሊኮር ለብልጽግና ጥምር ጦር የወንድ በር ከፍተዋል። በኮሩ ዋና ሰብሳቢ አርበኛ አመቱ አለቃ አብነው ታደሰ በኩል የተከፈተው የወንድ በር የብልጽግና አገዛዝን ዙፋን እየጠበቁ በአማራ ሕዝብ ላይ ዘር ማጥፋት እየፈጸሙ ያሟላሉ የመከላከያ አርማብተና ሚሊሻና ፖሊስ አባላቶች ከዛሬ መስከረም 21 እስከ መስከረም 30 2018 የሚቆይ የምህረት አዋጅ ነው። አዋጁን ያስተላለፈው ንጉስ ሚካኤል ኮር በዘመቻ አርበኛ አደማሊ አባናደው በርካታ የከተማ የወረዳ ማዕከላትንና ታዳጊ ከተሞችን ነጻ በማውጣት ህዝባዊ ውይይት በማድረግ ላይ ባለበት የዘመቻው ሂደት ላይ ነው። ህዝብ የወደዳቸውንና የፈቀዳቸውን መሪዎች በመምረጥ የህዝብ አስተዳደር መዋቅር እየዘረጋም ይገኛል። ኮሩ ለብልጽግና ጥምር ጦር የሰጠውን የወንድ በር እድል ካልተጠቀሙበት እርምጃው የከፋ እንደሚሆንም አሳስበዋል። በምዕራብ ወረዳ ውስጥ ያለህ ማንኛ ተዋጊ ነኝ የምትል ሁሉ ሽንፈትህን ተረክበህ በሰላም ለቤተሰብህና ለሀገርህ ለወገንህ ተቀላቀል። በተለይ ሚኒሻ ወገንህን፣ ቤተሰብህን፣ ሚስትህን፣ ሞፈርህን፣ ቀንበርህን፣ ጎተራህን ጥለህ ዕቃ ለቀማ የሄድክ ሚኒሻ አሁንም እያየሃቸው ነው። ጓደኞችህን እያየሃቸው ነው። እጃቸው ተቆርጦ እግራቸው ተቆርጦ የሞተጣቸውን አጎልህ እየወደቁ ያየሃቸውን

በኮሩ ሰብሳቢ በኩል የተላለፈው የምህረት አዋጅ ይህ ካለ ጦርነትና ውድመት ሀገር መምራት የማይቻል የሚመስለው አገዛዝ መዳን በማይቻልበት የሕመም ደረጃ ላይ ይገኛል። ራሳችሁን አድኑ ሲል ጥሪውን አቅርበዋል። የንጹሐንን ደም ያፈሰሳችሁ በማይረባ ጥቅም ተደልላችሁ ሞታችሁና ቀብራችሁ እንኳን ክብራቶ እንደ ውሻ የትም ስትጣሉ የከረማችሁ ዛሬ ላይ ሊበቃችሁ ይገባል ሲል የምህረት አዋጁ ተጠቃሚ እንዲሆኑ ጥሪውን አቅርበዋል። ከዚህ ዘመቻ በፊት ተመሳሳይ የምሕረት አዋጅ ያወጣው ሌላኛው የአፋብሃ መሪ ልገዝህ ልጅ ያሱ ኮር ለ2018 ለቀይ ባህርና ለአሰብ ዘምታለሁ በሚል መሪ ቃል ዳግም አለቅ የሌለው ጦርነት እየጎሰመና እየጠነሰሰ ባለው የጦርነት ድግስ ላይ ዋነኛ ተሳታፊና ዋጋ ከፋይ እንዳትሆኑ ሲል ጥሪውን ማቅረቡ ይታወሳል። ለብልጽግና መከላከያ አርማብተናና ሚሊሻ አባላት የቀረበው የምሕረት አዋጅ እስከ መስከረም 30 የሚቆይ ሲሆን በቀረበው የወንድ በር እድሉን እንዲጠቀሙበት አቀባበል ለማድረግ ዝግ ጅቱን እንደጨረሰ አስታውቋል። በሌላ በኩል ልጆቻቸው፣ ወንድሞቻቸው፣ ባሎቻቸው እንዲሁም አባቶቻቸው አሊያም በጋብቻም ሆነ በተለያዩ መንገዶች ቤተሰባዊ ዝምድና ወይም ጉርብትናና አብሮ አደግነት ያላችሁ ወገኖች በሙሉ ይህንን የፋኖ ጥሪ በሙሉ እምነት በማድረስ የቅርብ ሰዎቻችሁን የውሻ ሞት ከመሞት እንድታድኗቸው ሲል መልእክቱን አስተላልፈዋል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መኔል ገዛህ ነጎስ ሚካኤል ኮር በተጨማሪ በሌሎች ቀጠናዎች የሚገኙ የፋኖ ኃይሎችም ተመሳሳይ የወንድ በር እንደከፈቱ የብልጽግና ጥምር ጦር የድሉ ተጠቃሚ እንዲሆን እንዳመቻቹም ታውቋል። ይህ በእንዲህ እንዳለ በጎንደር የውጊያ ቀጠናዎች አፋድ ጎንደር ጠቅላይ ግዛት እዝ 24ኛ ኮር መይሰው ጋፋት ክፍለ ጦር በጋሳይ ስኬታማ የደፈጣ ጥቃት ማድረሱን አስታውቋል። መይሰው ጋፋት ክፍለ ጦር ደጀን ብርጌድ መነሻውን ከደብረ ታቦር አድርጎ በጉዞ ላይ በነበረው የብልጽግና ሰራዊት በደፈጣ ተራክፏል ሲል የኮሩ ቃል አቀባይ አርበኛ ባንት ጌትነት የሚከተለውን የግንባር መረጃ አድርሶናል። አመሰግናለሁ እንግዲህ በዛሬ ሁለት አፋድ ጎንደን ጠቅላይ ግዛት ዝ አስቻሉ ደስ የሁለት መቶ አራተኛ ኮር መይሰው ጋፋት ክፍለ ጦር ዛሬም ከደብረ ታቦር ወደ ስቴ ሲጓዝ የነበረ የአብይ ወንበር አስጠባቂ አድማብተና እንደለመደው ዛሬም መሄጀው ጠፍቶታል። በፋርጣ ንዑስ ከተማ ጋሳ ይወጣ ብሎ የሚድርቆ የተባለ ቦታ ላይ እንደተለመደው የተላላቂነቱን ልክ ለማሳየት ወደ ስቴ ሲጓዝ እንደነበር ሀይላችን በደፈጣ የተለመደውን መግባቢያ ቋንቋ መስጠት በውጤቱም ከአምስት በላይ ወንበር አስተባቂ ወደ ሆኑ ሲሰዉ ከቁጥሩ ለጊዜ ያልታወቀ ቁስለኛ ወደ ስቴ በመጣበት ዙሮ እንዲሄድ ተደርጓል። አሁንም ቦታው ዙሮ በመይሰው ጋፋት ክፍለ ጦር ቁጥጥር ስር ነው ያለ። እንግዲህ ይህ ቦታ ዛሬ ምናልባት በተለይ ጎንደር በልዩነት ያለውን የእርስ በእርስ አለመግባባት መሰረት አድርጎ ጠላት እንደፈለግኩ እንቀሳቀሳለሁ ብሎ አስበው ስለነበር የአፋሕድ ጎንደር ጠቅላይ ግዛት እዝ አስቻለው ደስ የሁለት መቶ አራተኛ ቆር- መይሰው ጋፋት ክፍለ ጦር ግን ስራቸውን ስለማይፈቱ የተባለው ቦታ ላይ ዝግጁ ሆነው በመጠበቅ የተለመደውን መንገድ እንዲጠፋበት አድርገዋል። ለደቂቃዎችም እዛ ቦታ ላይ ቁሞ መቆየት አልቻለም። የተወሰኑ ሬሳዎችንም አንጠባጥ ሄደ ማህበረሰቡ እንዲቀብራቸው ተደርጓል። ለጊዜው ግን አምስት በላይ ሬሳዎችና ቁጥሩ ያልታወቀ ቁስለኛን ይዞ ቦታው ላይ እንዳሰበው ሳይቆይ ወደ እስቴ እንዲሄድ ተደርጓል። አሁን ባለው ሁኔታ ሙሉ ለሙሉ ቦታውን አስፍቼ ይዛለሁ ብሎ ነበር አስበው የነበረ ግለደቂቃ መቆም አልቻለም። በተለይ መይሰው ጋፋት ክፍለ ጦር ደጀን ብርጌድ ቦታውን አሁንም በቁጥጥር ስር አድርገን ያለ ነው። ያለው ሁኔታ ይሄ ነው። በከባድ ወታደራዊ ዘመቻ ውስጥ የሚገኘው የወሎ ቤት አማራ ፋኖ ማህበራዊ ኃላፊነቱን በአግባቡ ተወጣ። የግሸን ደብረ ከርቤ በዓል በሰላም እንዲጠናቀቅ አድርጓል። ከሰሞኑ በዘመቻ ደማሌ አባናደው ከፍተኛ ወታደራዊ ድሎችን በማስመዝገብ ላይ የሚገኘው ፋኖ ከሰሜን ወሎ ዞን ወረዳና ከተሞች በተጨማሪ በርካታ የደቡብ ወሎ ዞን ቀጠናዎችን ማዳረሱ ይታወቃል። በዚህም በአምባሰል ተራሮች ተሻግሮ ውጫሌ ከተማ የዘለቀው የሰሞኑ የፋኖ ድል በየአመቱ መስከረም 21 ቀን የሚከበረው የግሸን ደብረ ከርቤ በዓል ለምእመናን ና ጎብኚዎች ደህንነት ሲባል ፋኖ በዓሉ በሚከበርበት ቀጠና የተናጠል ተኩስ አቁም በማድረግ ማህበራዊ ኃላፊነቱን ተወጥተዋል። ከበዓሉ ጋር በተያያዘ በመቶ ሺዎች የሚቆጠሩ ምእመናንና ጎብኚዎች የሚታደሙበት የግሸን ደብረ ከርቤ በዓል በፋኖ በሳል ውሳኔ በቀጠና ውጊያ ሳይቀሰቀስ ያለምንም የጸጥታ ችግር እንዲከበር መደረጉን የግንባር ዘጋቢያችን ያደረሰን መረጃ ያሳያል። ምንም እንኳን ከደሴ ወደ አምባሰል አቅጣጫ ባለው መንገድ የብልጽግና ሰራዊት የሚንቀሳቀስ ቢሆንም ፋኖ በአምባሰል ዙሪያ ግዢ መሬት የያዘ በመሆኑ ለበዓሉን በሰላም መጠናቀቅ ጉልህ ሚና መጫወቱ ነው የተሰማው። ይህ በዚህ እንዳለ በሸዋ ጠቅላይ ግዛት ምንጃር አሸንኮራ ወረዳ የቤተ ክርስቲያን ግንባታ መሸጋገሪያ እንጨት ተደርምሶ በርካታ ወገኖች የህይወትና የአካል ጉዳት ማስተናገዳቸው ታውቋል። የምንጃር ሸንኮራ ወረዳ ዋና ከተማ በሆነችው አረርቲ ውስጥ በምትገኘው ማርያም ቤተ ክርስቲያን በኦርቶዶክስ እምነት ተከታዮች ዘንድ በታላቅ ድምቀት በሚከበረው የቅድስት ማርያም የመስከረም 21 አመታዊ በዓል የግንባታ መሸጋገሪያ ተደርምሶ ከ ሰላሳ ስድስት ሰዎች በላይ ህይወታቸው ያለፈ ሲሆን ሁለት መቶ የሚገመት ምዕመን ደግሞ የአካል ጉዳት አጋጥሟቸዋል። በአደጋው ህይወታቸውን ያጡ ወገኖች ቁጥር ሊጨምር እንደሚችል መረጃዎች ይጠቁማሉ። የአንድነት ኃይሎችን ጨምሮ በአደጋው የተለያዩ ወገኖች የሀዘን መግለጫቸውን ያስተላለፉ ሲሆን፣ ጣቢያችን በክብረ በዓሉ በምዕመናን ላይ የደረሰው ድንገተኛ አደጋ ህይወታቸውን ላጡ ወገኖች ሀዘኑን ይገልጻል። የአማራ ፋኖ ዝበይ ድርጅት አፋሕድ ዋና ሰብሳቢ አርበኛ እስክንድር ነጋ በበኩሉ ከሸዋ ምድር የሚከተለውን የሀዘን መግለጫና የትግል ጥሪ አቅርበዋል። ምናስትልኝ በሸዋ ጠቅላይ ግዛት የምንጃር ሸንኮራ ወረዳ ዋና ከተማ በሆነችው አረርቲ ውስጥ በምትገኘው ማርያም ቤተክርስቲያን በኦርቶዶክስ እምነት ተከታዮች ዘንድ በታላቅ ድምቀት በሚከበረው የቅድስት ማርያም የመስከረም ሀያ አንድ ዓመታዊ በዓል የግንባታ መሸጋገሪያ ተደርምሶ ሰላሳ ስድስት ሰዎች ህይወታቸውን በማጣታቸውና ከሁለት መቶ የማያንሱት ደግሞ ጉዳት የደረሰባቸው መሆኑን የሰማነው በታላቅ ሀዘን ነው የግንባታ ስራዎች ዓለም አቀፋዊ ደረጃዎችን አሟልተው እንዲሰሩ ክትትልና ቁጥጥር በእጅጉ ላልቶ የባለስልጣናት ኪስ ማደለቢያ በሆነበት በዚህ የሙስና ዘመን እንዲህ አይነት አደጋዎች በጣም ተበራክተው የዜጎች ህይወት በከንቱ እየተቀጠፈ ይገኛል። የአማራ የህልውና ትግል በስኬት ሲጠናቀቅ ከሚገኙት በርካታ ትርፋቶች መካከል አንዱ ከሙስና የጸዳ ስርዓት መሆኑን በዚህ አጋጣሚ ማስተዋወስ እንወዳለን። ህይወታቸው ያለፈውን ወገኖቻችንን ነፍስ ቸርና መሐሪ የሆነው ፈጣሪ በአጸደ ገነት ያኑርልን። ወዳጅ ዘመዶቻቸው ይጽናኑልን፣ ይበርቱልን። ድል ለአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ነኝ ከአፋሕድ አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 21 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። ጠቅላይ ሚኒስትሩ ጅጅጋ ገብተዋል። የጉዟቸው ዓላማም የሁለቱ ክልሎች ተደጋጋሚ ግጭት እንደሆነ ታውቋል። አብይ አህመድ ምክትላቸው ተመስገን ጥሩነህና አደም ፋራን ጨምሮ ከፍተኛ ሹሞቻቸውን ይዘው ዛሬ ከሰዓት በኋላ ጅጅጋ ከተማ ገብተዋል። አብይ የጉዟቸው አላማ ለኦህዴድ ብልጽግና ክልላዊ የታጠቀ የጸጥታ ኃይል የራስ ምታት የሆነውን የሶማሌ ክልል ለማስታገስ እንደሆነ ታውቋል። የሶማሌና ኦሮሞ ክልል የጸጥታ ኃይሎች ሶስተኛ ዙር ውጊያ ያደረጉት ከቀናት በፊት ነበር። በጸጥታ ኃይላቸው ላይ ኪሳራ የደረሰው ሽመለስ አብዲሳ ተቃውሞ ተነስቶባቸው እንደ ነበረ መዘገባችን ይታወሳል። የሶማሌ ክልል ካቢኔ አዲስ መዋቅር ማጽደቁን ተከትሎ የሶማሌና ኦሮሞ ክልላዊ የጸጥታ ኃይሎች እስካሁን ሶስት ዙር ውጊያ ያደረጉ ሲሆን ይህ ተከታታይነት ያለው ውጊያ በሁለት ወራት ልዩነት ውስጥ የተካሄደ መሆኑን ሁኔታዎችን የበለጠ አሳሳቢ አድርጓቸዋል። በተለይም ባለፈው መስከረም አምስት ቀን ለሶስተኛ ዙር ውጊያ በተካሄደበት እለት ከሶማሌ አራት ከኦሮሞ ልዩ ኃይል ደግሞ አስራ አራት የሚደርሱ የጸጥታ ኃይሎች መሞታቸው የሁለቱ ክልል ርዕሰ መስተዳድሮች እስከ መዘላለፍ አድርሷቸዋል። በተመሳሳይ ከአንድ ወር በፊት የሁለቱ ክልሎች አዋሳኝ አቅራቢያ በሁለቱ ክልሎች የጸጥታ ኃይሎች መካከል የተኩስ ልውውጥ ተነስቶ አስራ ሁለት የኦሮሞ እንዲሁም አራት የሶማሌ ክልል ልዩ ኃይል አባላት ሰዓትን ህልፈት ጨምሮ ከ ሀያ በላይ ንጹሃን ህይወታቸው ማለፉ ይታወሳል። ይህ ተደጋጋሚ ክልላዊ ግጭት ለበልጽግናው አገዛዝ ተጨማሪ ውስጣዊ አደጋ ሆኖበታል። የሶማሌ ክልል ካቢኔ በአዲሱ አደረጃጀት ሞያሌ ከተማን ጨምሮ አስራ አራት ወረዳዎች በቦረና በባሌ፣ በሐረርጌ እንዲሁም ከድሬዷ አካባቢዎች የሚገኙ አዋሳኝ መሬቶች በራሱ አስተዳደር ለማካተት ማሰቡ የሁለቱን ክልል የጸጥታ ኃይሎች ከወትሮው በከፋ መልኩ ለተደጋጋሚ ግጭት ዳርጓቸዋል። በአሁኑ ሰዓት የውጊያ መነሻ የሆኑት ከዚህ ቀደም ሁለቱ ክልሎች በይገባኛል የሚወዛገቡባቸው ከተሞችና ወረዳዎች ሲሆኑ ተከታታይ ውጊያዎችን ተከትሎ በደረሰው ኪሳራ በሙስጠፌና በሽማለስ አብዲስ አስተዳደር መካከል ከፍተኛ መቃቃር ተፈጥረዋል። የአብይ አህመድ የዛሬው የጅጅጋ ጉዞም ከዚህ ጋር የተያያዘ እንደሆነ ነው የተጠቆመው። የሶማሌ ክልል በጥናት ሰራውት ባለውና የክልሉ ምክር ቤትና ካቢኔ ባጸደቀው መዋቅር ክልሉ ከወረዳዎች በተጨማሪ ሰፋፊ ዞኖች እንዲካፈሉ የተደረገበት የአራት ዞኖችና የ25 የከተማ መስተዳደሮች ዳግም እንዲደራጁ መወሰኑ ኦህዴድ ብልጽግናን የመደፈሪያ ክልል አስቆጥቶታል። በተለይም ሁለቱ ክልሎች የጸጥታ ኃይሎች በሁለት ወራት ውስጥ ሶስት ጊዜ መዋጋታቸው ክስተቱን እንደ ትልቅ ድፍረት የቆጠሩት የኦህዴድ ባለስልጣናት ሙስጠፌ ኡመርን ከስልጣን ለማንሳት በሶማሌ ክልል የጎሳ ፖለቲካ ከማስነሳት ጀምሮ የተለያዩ ሙከራዎችን ሲያደርጉ ቆይተዋል። ወንበራቸውን በመከላከልና ክልላዊ የጸጥታ አቅማቸውን ለማሳደግ ጥረት ላይ የከረሙት ሙስጠፌ ተሻግረን የኦሮሚያን መሬት የእኛ የምናደርግበትና ግጭት እንዲቀሰቀስበት የምናደርግበት ምክንያት የለም በሚለው አቋማቸው እንደጸኑ ነው። ካቢኔያቸውንም በዚሁ አቋም ያጸኑት ሙስጠፌ ከኦሮሞ ብሔርተኞች ዘንድ ጠንካራ ተቃውሞ ገጥሟቸዋል። በሁለቱ ክልሎች መካከል ለሚከሰቱ ግጭቶች አሳሪው መፍትሄ በ1990ዎቹ የተካሄደው ህዝበ ውሳኔ ነው የሚል አቋም የሚያራምዱት አብይ አህመድ ወደ ጅጅጋ ያቀኑት ከዚህ የመፍትሄ ከሃሳባቸው ጋር መሆኑ ለሙስጠፌና ካቢኔያቸው ምቾት የሚሰጥ አይሆንም። ምክንያቱም በሶማሌ ክልል ፖለቲከኞች ዘንድ አሳሳችና ታሪካዊ መሰረት የሌለው በሚል ተቀባይነት የሌለው በመሆኑ ፍጥጫው መቀጠሉ አይቀሬ ነው። አብይ ከዛሬው የእጅጅጋ ጋር ጉዟቸው በፊት ከ13 ቀናት በፊት መስከረም 8 2018 ምክትላቸው ተመስገን ጥሩ ነህን ወደ ሶማሌ ክልል ልከው የነበረ ቢሆንም ተመስገን ከአቅማቸው በላይ መሆኑ ለዛሬው ጉዞ እንዳስገድዳቸው መረጃዎች ጠቁመዋል። ተመስገንና አደም ፋራን አስከትለው የተጓዙት አብይ ሙ ሙስጠፌ ኡመርን ከስልጣን ለማንሳት ከወሰኑ የሰነበተ ቢሆንም በሀገራዊ የፖለቲካ ቀውሱና በአማራ ሕዝብ ላይ የከፈቱ ጦርነት አድማሱን እያሰፋ መሆኑ በጉዳዩ ላይ ለመወሰን ተቸግረው ቆይተዋል። የአሁኑ ጉዟቸው ሙስጠፌ ከሽመልስ አብዲሳ ጋር የገቡበትን ፍጥጫ ለማርገብ ያለመ እንደሚሆን ተገምተዋል። ሁለቱ ክልሎች በተለያዩ ጊዜያት ደም አፋሳሽ የአዋሳኝ ግጭት ውስጥ መግባታቸው የሚታወስ ነው። ከ2010 ጀምሮ በመቶ ሺዎች የሚቆጠሩ የኦሮሞና ሶማሌ ክልል ተወላጆች ከቤት ንብረታቸው መፈናቀላቸውና በ በርካቶች ህይወታቸውን ማጣታቸው አይዘነጋም። በመጨረሻም ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ዳግም መክረዋል። ስምምነት ላይም ደርሰዋል። ስምምነቱም ለኢትዮጵያ ተጨማሪ የቀይ መብራት ምልክት ነው ተብሏል። ግብፅ የአፍሪካ ቀንድን ለማተራመስ የሚያስችል ምቹ ሁኔታ ተፈጥሮላታል። ኢትዮጵያን በመክበብም ሆነ በዙሪያ ብሔራዊ ጥቅሟን ለማሳጣት አበክረው የሚሰሩት የካይሮ መሪዎች ለቀጠና ውጥረት በመጨመር ላይ ናቸው። በዚህ ሁሉ ድል ፈጣሪው ደግሞ አብይ አህመድ የሚከተሉት የጦርነት ፖሊሲ ያስከተለው የዲፕሎማሲ ውድቀት ነው። በዕለቱ ከተሰሙ የአፍሪካ ቀንድ መረጃዎች ቀዳሚው ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት ማድረጋቸው ነው የግብጽ መከላከያ ሚኒስቴር አብዱል መጂድ ሰቅር ሰቅርና የሶማሌው አቻቸው አህመድ ሙአሊም ፊቂ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋትን ለማምጣት ያለመ ውይይት በካይሮ አድርገዋል። ሚኒስቴሮቹ በሁለቱ ሀገሮች የጦር ኃይሎች መካከል ያለውን ወታደራዊ ትብብር በሚያሳድጉባቸው መንገዶችና በአፍሪካ አህጉር ሰላምና መረጋጋትን ለማስፈን የሚደረጉ ጥረቶችን በመደገፍ ላይ መምከራቸውን የግብጽ ጦር በወጣው መግለጫ አስታውቋል። የሶማሌ መከላከያ ሚኒስቴር በበኩሉ ግብጽ ለአፍሪካ ሀገራት ሰላምና ጸጥታ ለማስፈን የምታደርገውን ጥረት በማመስገን ሁለቱ ሀገራት ቁልፍ በሆኑ ቀጠናዊ ጉዳዮች ላይ የጋራ አመለካከቶች እንደሚጋሩ ጠቁመዋል። ሚኒስተሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ለማጠናከር መምከራቸው ከግብጽ ቀጠናዊ ፍላጎቶች አኳያ ለኢትዮጵያ ቀይ መብራት ነው ተብለዋል። የሶማሌና ግብጽ የመከላከያ ሚኒስተሮች የሚመክሩበት አጀንዳ ከሰላም ማስከበርና ከሁለትዮሽ ጉዳይ ጋር የተያያዘ ነው ቢባልም የአፍሪካ ቀንድ ወቅታዊ ሁኔታ በተለይም የኢትዮጵያ ጉዳይ ዋና አጀንዳቸው እንደሆነ ይገመታል። አብይ አህመድ የአንካራውን ስምምነት ማፍረሳቸውን ተከትሎ የሶማሌው ፕሬዚዳንት ወደ ግብጽ በተደጋጋሚ ማምራታቸው ይታወሳል። የሶማሌው ፕሬዚዳንት ያሲን ሼክ መሐመድ ካይሮና አስመራም በልዩ አጋርነት እንደያዙ ናቸው። ግብጽ የአብይ አህመድ የጦርነት ፖሊሲ የፈጠረላትን ቀጠናዊ እድል በመጠቀም በሰላም አስከባሪ ስም ጦሯን የኢትዮጵያ ድንበር አቅራቢያ ማስፈር የምትችልበትን ሁኔታ ፈጥራለች። የግብጽ መንግስት ኢትዮጵያን ለማግለል የሚያስችሉ ቀጠናዊ ስምምነቶች ማጠናከር የሚያስችል ስምምነቶችን ከሱዳን ኤርትራና ሶማሊያ ጋር መፈራረሟን የሚያውሱ የፖለቲካ ተንታኞች ግብጽ በሶማሊያ ጦር የማስፈር እቅዷን ጨምሮ ሌሎች ፍላጎቶቿ በመሳካት ላይ ያሉት በአብይ አህመድ የዲ የዲፕሎማሲ ውድቀት እየተነሳ ነው ብለዋል። አብይ አህመድ በሚከተሉት የጦርነት ፖሊሲ የተነሳ በሶማሌ ራስ ገዞች ፑንትላንድና ጁባላንድን ጨምሮ በተለያዩ ግዛቶች ውስጥ ለሚገኙ ታጣቂዎች መሳሪያና ስልጠና መልሰው በመስጠት በቀጠናው ተጨማሪ ቀውስ ሊፈጠሩ እንደሚችል ተጠባቂ ነው። በአንካራው ስምምነት መሰረት የሶማሊያ ሉዓላዊነትና የግዛት አንድነት ለማክበር ተስማምተው የነበሩት አብይ አህመድ በስምምነቱ ላይ ዋና ስሌታቸው ካይሮና አስመራ በሞቃዲሾ ላይ ያላቸውን ተጽዕኖ ለመቀነስ ያለመ የነበረ ቢሆንም አሁን ይህንን ስምምነት ማፍረሳቸው በአፍሪካ ቀንድ ለግብጽ የተሻለ መጫወቻ ሜዳ ፈጥሮላታል። ግብጽ ከሱዳን፣ ደቡብ ሱዳን፣ ጅቡቲ፣ ሶማሊያና ኤርትራ ጋር ወታደራዊ ስምምነቶችን በማድረግ ኢትዮጵያን በመክበብ በአባይ ጉዳይ ያላትን ጥቅም በበላይነት ለማስከበር ምቹ ሁኔታ የተፈጠረላት በብ የብልጽግና አገዛዝ የዲፕሎማሲ ውድቀት የተነሳ እንደሆነ ይታወቃል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን እንድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር